ምረኝ ሽቶ ነው እንጂ ያመጣኝ ብቀስቅሶ አዳልጦኝ ብወድግ እንደሰብ መሽቀጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለ። ሩታዬ እንግዲህ አዲስ መኪና ተሸልማለች። የአራስ ቤት ይገባሻል ይገባሻል ይገባሻል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማይል ቻናል ቤተሰቦች እንዴት ናችሁ? አላችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙዝት ይበልልኝ። ዛሬ እንግዲህ ደስ በሚል ደስ ደስ ደስ በሚል ነገር ነው የመጣውት ማለት ነው። ይህም ቪዲዮ ላይክና ሼር አድርጉና እስኪ ቻናሌን አሳድጉልኝ ውድ ቤተሰቦቼ። የሩታዬ ደስታ እንግዲህ እኔም ደስ ብሎኛል፣ እናንተም ደስ እንዳላችሁ ተስፋ አደርጋለሁ ውድ ቤተሰቦቼ። እንግዲህ ወንድ ልጅ ስትሰጠው፣ አብርሽ ደግሞ መኪና ሰጣት ማለት ነው። በጣም ነው የሚያስደስተው። በጣም በጣም በጣም በጣም በጣም ለየት ይላል ማለት ነው እና በሰላም ከአራስ ቤት ወጥተሽ ሾፍሪ ደግሞ ለማየት ያብቃን ልጅሽን ይዘሽ እንግዲህ ፏፏቴ ስትይበት ለማየት ያብቃን መኪናሽን ይዘሽ ከአራስ ቤት በሰላም ልጅሽን አቅፈሽ ተደስተሽ እንደምትወጪ ተስፋ አለኝ እና አብርሽን ደግሞ በዚህ አጋጣሚ ልናመሰግነው ይገባል በጣም ድምፃችንን ሰምቶ ለሩታዬ መኪና ይገዛ ይገዛ ይገዛ ይገዛ የሚል ኮሜንት በጣም ብዙ ነበር እና አይቶ ጥያቄያችንን ስለተቀበለና ሽልማቱን ስለሰጠልን በጣም ነው ደስ ያለን። ይገባታልም ደግሞ ይገባታል፣ የአብርሽ ሚስት ይገባታል። እሱ እንኳን ለሷ ለማንም የሚተርፍ ልጅ ነው እና እንግዲህ አላህ ከፍ ከፍ ከፍ ከፍ አድርጎሽ ደግሞ ልጅሽን አሳድገሽ ትልቅ ደረጃ ደርሰሽ ለማየት ያብቃን ማለት ነው ከአብርሽ ጋራ ይህንን ነው ልለምወደው። ደግሞ ሙስማኤል ቻናል ቤተሰብ ቻናሌን ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ለሆናችሁ ሁላችሁንም ከልብ አመሰግናለሁኝ። አሁንም ቢሆን ሀሳብ አስተያየታችሁ አይለየኝ በኮሜንት ይሄን ታጠፍ ያለሽ ሙስማኤል፣ ይሄንን ብታደርጊ እንደዚህ ብትሉኝ አስተካክላለው ማለት ነው። ያለብኝን ችግር ንገሩኝ። ይሄንን ነው ለምችለው። ውድ ቤተሰቦቼ ዛሬ እንግዲህ በጣም ደስ ስላለኝ የምናገረውንም አላውቅም። ቆይቼ ወደ ዩቱቤ ስመጣ እንግዲህ ያየሁት ነገር አስደስቶኛል ማለት ነው። ያው ኢትዮ ስትሆኑ ብዙም ጊዜ ስራ ላይ ምናምን ስለምታሳልፉ ስልክ ላይ ብዙም አንሆንም ማለት ነው። እና ከዘገየም ቢሆን ያየሁት ቪዲዮ ነው ግን ደግሞ በጣም ስላስደሰተኝ ደስታዬን ለማካፈል ነው የመጣሁት፣ እላቸዋለሁኝ። እስቲ ለእኛም አላህ እንደዚህ ለስኬት ያብቃን። በዩቱብ ልፋት ብቻ ድካም ብቻ ሳይሆን እኛም ደግሞ ተጠቃሚዎች እንድንሆን እስቲ ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ። የሩታ ወዳጆች የአብርሽ ቤተሰቦች ሁላችሁም አበረታቱኝ እላችኋለሁ። ምስኪን እህታችሁ ነኝ። አበረታቱኝ፣ አለንልሽ እህታችን በሉኝ እላለሁኝ። ሰላማችሁ ብዝዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።